ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። በጣም ብዙ የተጎዱ ሰዎች አሉና በጣም ብዙ ሰዎች ደግሞ እርዳታ ይፈልጋል። የምነግራችሁ ነገር ቢኖር ከሁሉም የተሻለው መንፈሳዊ ጦርነት የፍቅር ጦርነት ነው። እግዚአብሔር ታማኝነታችንን ይፈትናል፣ ነገር ግን ትንሽ ነገር በመስጠት ይጀምራል እና ያንን በትክክል ለመጠቀም ከታመንን የተሻለ ነገር ይሰጠናል። እዚያ ለተወሰነ ጊዜ እንቆያለንና በዚያ ደረጃ እንፈተናለን። አገልግሎቴን ማየት እችላለሁ። ሁለት ዓመት ተኩል የመጽሐፍ ቅዱስ ጥናት አስተምሬያለሁ። በየማክሰኞው ምሽት 25 ሰዎች ሳሎን ወለል ውስጥ ለሁለት ዓመት ተኩል ለመማር የሙሉ ጊዜን ስራዬን አቆምኩ። ወጪዎቻችንን ለመሸፈን ብቻ በየወሩ የሆነ ታምር እንጠብቅ ነበር። የጋራሽ ሽያጭ ውስጥ የልጆችን ጫማ እንደገዛው አስታውሳለሁ። እና አንዳንድ በጣም አስቸጋሪ ደካማ አመታት አሳልፈናል። ከተወሰነ ጊዜ በኋላ አንድ ሰው በቤታቸው ሌላ የመጽሐፍ ቅዱስ ጥናት እንዳስተመር ጠየቀኝ። እናም ስለዚህ ለሁለት አመት ተኩል ሁለት የመጽሐፍ ቅዱስ ጥናቶችን አስተምር ነበር። የመጀመሪያዎቹ አምስት አመታት የመጽሐፍ ቅዱስ ጥናቶች ማስተማር ብቻ ነበር። እና ምንም ነገር ስለማላቆ ያኔ ለነበሩኝ ለእያንዳንዱ መልእክት ስድስት ሰባት ሰዓት ያህል አጠና ነበር። የተመሰቃቀለ ህይወት እንደነበረኝና ኢየሱስ እንደሚወደኝ አውቅ ነበር። እየተማርኩ ነበርና ልክ እንደ ሌሎች ይሰራ እንደሆነ ለማየት በሌላ ሰው ላይ ሞክር ነበር። ጥሩ ነገር፣ እውነቱ ለመናገር ያኔም ቢሆን እኔ አሁን እንደምሰብከው መስበክ እችል ነበር እና አምላክ ለምን በነዛ ትንሽ ቁጥር ያላቸው ሰዎች ብቻ እንድወሰን አልገባኝም ነበር። ሌሎች ሰባኪዎች በቴሌቪዥን ስመለከት ለምን ቲቪ ላይ እንደሆናቸው፣ አላውቅም እል ነበር። ከእናንተ የበለጠ መስበክ እችላለሁ። እናም ለዛ ነበር ያን የሳሎን ወለል ላይ አስተምር የነበረው ማድረግ ስለምችል ሳይሆን እኔ ልሰራበት የሚገባኝ መተው የነበረብኝ የተሳሳተ አመለካከት ስለነበረኝ ነው። እናም ሌሎች ሰዎች ባላቸው ነገር ላይ ከመቅናት ይልቅ የአመለካከት ምርመራ ማድረግ አለብን። በሉ እንጂ ምናልባት እናንተ በግሳሆን ፍየል ልትሆኑ ትችላላችሁ። በኋላ ስለ እሱ እንነጋገራለን። ፍየሎች ከበጎች የበለጠ ብልህ ናቸው፤ በጎች ግን የዋሆች ናቸው። አንዳንድ ጊዜ አንድን ሰው ቁጭ አድርጌ የበፊት ሕይወቴን እንዴት እንደነበረ ባስረዳ እመኛለሁ። እየነዳን እናወራ ነበር፣ ግን ማታ ማታ ሆቴል ውስጥ ለመቆየት እናም እንኳን ገንዘብም አልነበረንም። ነበር ወደ ማክዶናል ሄደን እንደገና ተነስቶ መንዳት እስኪችል ድረስ እዚያው መተኛት ነበረበት። ለዚህ ነው ሌላ ሰው ባለው ነገር መቅናት በጣም ጅልነት የሚሆነው፣ እነሱ ለማግኘት ያደረጉትን ማድረግ ካልፈለጋችሁ። አሜን የአገልጋዮቹም ጌታ ከብዙ ጊዜ በኋላ ከሄደበት ተመልሶ የሰጣቸውን ገንዘብ ተሳሰበ። ያንን እወደዋለሁ። የሰጣቸውን ገንዘብ ለመሰብሰብ ነው የተመለሰው። አምስት ታላንት የተቀበለውም፣ ጌታ ሆይ! አምስት ታላንት ዐደራ ሰጥተኸኝ ነበር፤ ይኸውልህ አምስት ተጨማሪ ታላንት አትርፌአለሁ አለው። በማቴዎስ 25 21 ላይ ነኝ። ጌታውም ደግ አድርገሃል፤ አንተ መልካም ታማኝ አገልጋይ በትንሽ ነገር ላይ ታማኝ ስለሆንክ በብዙ ነገር ላይ እሾምሃለሁ። ግን አስደሳችሁ ክፍል እዚህ አለ፤ ወደ ጌታህ ደስታ ግባ አለው። ያ የተፈጥሮ ሽልማቶችን ከማግኘቱ የበለጠ አስፈላጊ ነው። ወደ ጌታህ ደስታ ግባ። ሁለተኛው ሰው ሁለት የወርቅ ታላንቶች ያለው ተመሳሳይ ነገር ነበር። ጌታውም ደግ አድርገሃል አንተ መልካም ታማኝ አገልጋይ በትንሽ ነገር ላይ ታማኝ ስለሆንክ በብዙ ነገር ላይ እሾምሃለሁ ወደ ጌታህ ደስታ ግባ አለው። በእውነት የምንፈልገውን ደስተኛ መሆን ነው። ዛሬ ለገበያ የወጣ ሁሉ ትንሽ ደስታን ለመግዛት እየሞከረ ነው። እውነት ነው እና መደሰት የምንችለው ደግሞ እግዚአብሔር በፈቀደልን መጠን እንድንሰራ የሰጠንን ስራ እየሰራን ከሆነና እና ስለ ሁሉም ሰው አለመጨነቅ ስንችል ነው። አሜን። አንዳንዶቻችሁ ያላገባችሁ ሴቶች ብታገቡ ትመኛላችሁ። ያገባችሁ ሴቶች ደግሞ ባታገቡ ትመኛላችሁ። ማግባት የራሱ ጥቅም አለው፣ አለማግባትም የራሱ ጥቅም አለው። ካላገባችሁና ወደ ገበያ መውጣትና ሁሉንም ነገር መግዛት የምትፈልጉ ከሆነ ወደ ቤት መደወልና ፈቃድ መጠየቅ የለባችሁ። የፈለጋችሁትን ማድረግ ትችላላችሁ። እናንተ እንደምታስቡት መጥፎ ነገር የላችሁ። በሉ እንጂ ጌታው ከተመለሰ ከብዙ ጊዜ በኋላ፣ አስሩ ደናግልም እንደዚህ ነበሩ። ጌታው ከተመለሰ ከብዙ ጊዜ በኋላ የኛ ስራ ትክክለኛውን ነገር ማድረግ ነው። ትክክል የሆነውን ማድረግ ትክክል የሆነውን ማድረግ በመጨረሻ እስኪመጣ ድረስ የወርቅ ቦርሳውን ወስዶ የቀበረው ሰውዬ ወዲያው ፈርቶ ወሰደና ሸሸገው። ነገር ግን መምህሩ በማቴዎስ 25፡26 ሲመለስ ጌታውን መልሶ አንተ ክፉ ሰነፍ አገልጋይ አለው። ክፉ ባለው ነገር ምንም ስላላደረገ ክፉ ብሎ ጠራው ታውቃላችሁ ማንንም ማናደድ አልፈልግም ግን ለስድስት ወራት ያህል ስለማልመለስ ችግር ውስጥ አልሆንም። የምታደርጉት ነገር በወር ሁለት ጊዜ ቤተ ክርስቲያን መጥቶ መቀመጥ ከሆነ በስጦታችሁ እና በችሎታችሁ ምንም ካላደረጋችሁ የሌላውን ሰው ሕይወት ለማሻሻል ምንም እያደረጋችሁ ካልሆነ ለማንም ጊዜ ከሌላችሁ፣ ሰዎችን ካላበረታታችሁ አንድ ሰው መንቀሳቀስ ሲፈልግ አታግዙ፣ መርዳት የምትፈልጉ አይደላችሁም። ታውቃላችሁ፣ ለማንም ምንም የማታደርጉ ከሆነ ኢየሱስ ለዚያ ሰው የተናገረው ልንገራችሁ እናንተ ክፉ ሰነፍ እና ታውቃላችሁ፣ ደስተኛ ትሆኑ ብዙ ሰዎች ለምን ደስተኛ እንዳልሆኑ ይገረማሉ። አንዳንድ ጊዜ ክርስቲያኖች በጣም ደስተኛ እንዳልሆኑ ሳይገረማለሁ፣ ምክንያቱም እግዚአብሔር ስላስተማረኝ ግን አውቃለሁ። እሱም አንቺ ራስ ወዳድ ስለሆንሽ ደስተኛ አይደለሽም፣ የሚያስጨንቀሽ ስለ ጆይስ ማየር ነው። እና ራስሽን ከአይምሮሽ እስክታወጪ እና ሌሎች ሰዎች ደስተኛ እንዲሆኑ ማድረግ ስለምትችሉ ነገር ትኩረት መስጠት ስትጀምሩ ደስተኛ የምትሆኑበት ብቸኛው መንገድ ሌሎች ሰዎችን ለማስደሰት ስትሞክሩ ነው። ይህም በፍጥነት ልትረዱ ይገባል። ምክንያቱም እንደተለመደው በመጀመሪያ አጋማሽ ብዙ ጊዜ ወስጃለሁ። እርሱም እሺ እንግዲህ ስለ ጌታው የተሳሳተ አመለካከት ነበር። እርሱም ፈርቼ ነበር የሚል ነው። ቁጡ ጌታ የሆንክ መስሎኝ ነበር። እግዚአብሔርን ካወቃችሁት መፍራት እንደሌለባችሁ ታውቃላችሁ። ወጥታችሁ መሞከር ትችላላችሁና ካልተሳካላችሁ ምንም ማለት አይደለም። የትናንትናው ማታ መልእክታችን ይህ ነበር። ትናንትና ማታ እዚያ የነበረ ሰው አለ። በዚህ ሳምንት እንደ ትንሽ አሳማ የሆናችሁ ነው። የሚሰጣችሁን ሁሉ እያስገባችሁ ነው። ያ ጥሩ ነው። በጣም ብዙ የተጎዱ ሰዎች አሉ፣ እና በጣም ብዙ ሰዎች ደግሞ እርዳታ ይፈልጋሉ። የምነግራችሁ ነገር ቢኖር ከሁሉም የተሻለው መንፈሳዊ ውጊያ የፍቅር ውጊያ ነው። መጽሐፍ ቅዱስ የሚናገራቸው ሁለቱ ዋና ዋና ነገሮች እምነትና ፍቅር ናቸው። በእምነት ጸንታችሁ ቀጥሉ፣ በፍቅር ተመላለሱ። በመዝሙር 37 ላይ ስለ ክፉ ሰዎች ይናገራል። እናም በአለም ላይ ስላለው ክፋት ሁሉ መበሳጨት እንደማያስፈልግ በቁጥር ሶስት ላይ ደግሞ በእግዚአብሔር ታመን መልካምንም አድርግ ይላል። እና በዚህ ላይ ብቻ ብታተኩሩ ጥሩ ህይወት ይኖራቸዋል። በአለም ላይ ስለሚሆነው ነገር ሁሉ መጨነቅ አያስፈልጋችሁም። ሰዎች ባላቸው ነገር መቅናት የለባችሁም። ስላገባችሁ ወይም ስላላገባችሁ መጨነቅ የለባችሁም። ወይ ስላላችሁ ወይም ያ ስለሌላችሁ በየቀኑ መነሳት እግዚአብሔር መታመንና መልካም ማድረግ ብቻ ነው በሉ እንጂ። ይህ የመጀመሪያው የክርስትና መርህ ነው። ጆይስ፣ በህይወቴ ውስጥ ያለው ችግር ምንድን ነው? ምንም ይሁን ምን ደስተኛ መሆን አልቻልኩም? ችግሩ ምንድን ነው? ለምንድን ነው መርካት የማልችለው? ደህና፣ አእምሯችሁን ከራሳችሁ አውጡና ለሌሎች ሰዎች ምን ማድረግ እንደምችሉ ማየት ጀምሩ። በጎችና ፍየሎች በነገራችን ላይ መክሊቱን የቀበረ ሰውዬ ጌታ ወስዶ ብዙ ለነበረው ሰው ሰጠው። ስለዚህ መልእክቱ ተጠቀሙት ወይም ታጡታላችሁ። አሜን። ደህና፣ በጎችና ፍየሎች። አሁን ለእኔ ይህ ዝም ብለን ልንረዳው ከቻልን በጣም ውብ የሆነ ጥልቅ ጥልቅ ትርጉም ያለው ነው። የሰው ልጅ በክብሩ ሲመጣ መላእክትም ሁሉ ከእርሱ ጋር ሲሆኑ በዙፋኑ ላይ ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ ሕዝቡንም እርስ በራሳቸው ይለያቸዋል። በጎቹንም በቀኙ ፍየሎቹንም በግራው ያኖራቸዋል። በመጽሐፍ ቅዱስ ቀኝ እጅ ምን ጊዜም የኃይል ምልክት ነው። ኢየሱስ በገነት ውስጥ በእግዚአብሔር ቀኝ ተቀምጧል። ንጉሡም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፤ ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ የምበላው ሰጠኸኝ፣ ተጠምቼ አጠጣኸኝ፣ እንግዳ ሆኜ ጠራኸኝ፣ ልብስ እፈልግ ነበር፣ አንተም አለበስከኝ፣ ታመሜ ነበር፣ አንተ ተንከባከብከኝ፣ ታስሬ ነበር፣ እናም ልትጠይቀኝ መጣህ። ጻድቃንም መልሶ ጌታ ሆይ ተርበህ አይተን መቼ አበላን? ወይስ ተጠምታ አጠጣን? እንግዳ ሆነህ አይተን መቼ ጋበዝን? ወይስ ልብስ ፈልገህ እና አላለበስንም? ታመህ ወይም ታስረ መቼ አይተን መቼ ሄድን? ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ለአንዱ ወንድሞቼና እህቶቼ ያደረጋችሁትን ሁሉ ለእኔ አደረጋችሁት፣ አላቸው። የፈጣሪ አለ ሰዎች እግዚአብሔርን ማየት እወዳለሁ ይላሉ። ደህና ከጎናችሁ ያለውን ሰው አይን ተመልከቱ። እግዚአብሔር በሰዎች ውስጥ ነው። እና እባካችሁ የምናገረውን ተረዱ። ሰዎችን እንዴት እንደምንይዝ በጣም ያያል። እና እኔ ከራሴ የግል ተሞክሮ ነው የምነግራችሁ እኛ ክርስቲያኖች ሌሎችን ሰዎችን ከምናንገላታበት የበለጠ እግዚአብሔርን የሚያሳዝነው ነገር የለም። እንንቃቸዋለን፣ መጥፎ ቃል እንናገራለን፣ ለእነሱ ጊዜ የለንም። ማገልገል ትፈልጋላችሁ? ለብዙዎቻችሁ የመድረክ አገልግሎት አይሆንም፣ ነገር ግን አሁን እዚህ ከምሰራው የበለጠ ጠቃሚ አገልግሎት ሊኖራችሁ ይችላል። የእኔ ልጅ እንደ ድል ሆኖ ልጆቻችንን ይህንን አስተምረናቸዋል፣ ያደርጉታል ልጅ የሆነ ቀን እንዲህ አለችኝ ከቅርብ ጊዜ ወዲህ ምን እንደነካኝ አላውቅም ግን እግዚአብሔር አረጋውያን እንዳነጋግር የሾመኝ ይመስለኛል አለችኝ እና እንዴት ከግሮሰሪ እንደወጣች ነገረችኝ እና እኚህ ትልቅ ሰውዬ እየወጡ ነበር እና እሱ ከእርሷ ጋር ማውራትና ማውራት ጀመረ እና ስለ ድመቱ እና ስለዚህ እና ስለዛ እና ሌላ ነገር ሁሉ ነገራት። እሷም ታውቂያለሽ የእውነት ወደ ቤት መመለስ ፈልጌ ነበር፣ ነገር ግን እግዚአብሔር እዛ ቆሜ ያንን ሰው እንድሰማው እንደሚፈልግ አውቄ ነበር። በእግዚአብሔር ፊት ፈገግታ ማየት ትፈልጋላችሁ? ያንን ብቻ አድርጉ። አስታውሳለሁ ከረዥም ጊዜ በፊት በአገልግሎት ላይ ነበርኩ። የመኪና ስቲከር ነበረኝ። የኢየሱስን የራይስቶን ፒን ይዤ ነበር። በቤተ ክርስቲያን ውስጥ ሰራተኛ ነበርኩ። የመኪና ማቆሚያ ቦታ ነበረኝ። በቤተ ክርስቲያን ውስጥ በስሜ በላዩ ላይ ያለው መቀመጫ ነበረኝ። ትክክለኛ ሰዎች አውቅ ነበር። አገልጋይ ነበርኩ። አንድ ቀን የዶክተር ቢሮ ውስጥ ነበርኩና አንድ አዛውንት ስለ እግሩ እና ለምን እዚያ እንዳለ ሊያናግረኝ ፈልጎ ነበር፣ እና ስለዚህ እግሩ እና ስለ አየሩ ማውራት ማውራት ማውራት ቀጠለ። መጽሐፍ ቅዱስ ይዤ ነበር እና ቅድ ነበረኝ እና እንዲህ አልኩኝ፣ ጌታ ሆይ እባክን ዝም አስብለው፣ እኔ መጸለይና መጽሐፍ ቅዱሴን ማንበብ እንድችል እዚያ ተቀምጬ ሃይማኖተኛ መሆን ነበር የፈለግኩት። ኦ በዶክተሩ ቢሮ ውስጥ መጽሐፍ ቅዱሴን በማንበብና መንፈሳዊ በመሆን ምን ያህል ሃይማኖተኛ በመሰልኩ ነበር። ጌታ አገኘኝና እሱም አንድ ጥያቄ ልጠየቅሽ፣ ያ የቢሊግራም ቢሆን ኖሮ እሱ ለመስማት ጊዜ ተወስጅ ነበር አለኝ። አዎ ለምን ምክንያቱም እሱ ምናልባት አንድ ነገር ያደርግልኝ ነበር። እኛ አዛውንት ለእኔ ምንም ማድረግ ስላልቻሉ ለእሳቸው ምንም አይነት ፍላጎት አልነበረኝም። በሉ እንጂ ነገሮችን የተማርኩት በዚህ መንገድ ነበር፣ በከባድ መንገድ። እኔ ራሴ ያልበላሁትን ነገር አልሰጥም ነበር። ይህን እየተረዳችሁ ነው? አገልግሎት አለሽ። እያንዳንዳችሁ አገልግሎት አላችሁ። እዚህ ውስጥ አገልግሎት የሌለው አንድም ሰው የለም። ግን እናንተ ትኩረት ልትሰጡበትና ልትታዩበት በምትችሉበት አገልግሎት ተውጣቸዋል እና ማዕረግ እንዲኖራችሁና የጌታን ደስታ ሙሉ በሙሉ ረስታችሁታል። የጌታን ደስታ አታችኋል፣ ምክንያቱም ራሳችሁን ለነዛ ትናንሽ በሚስጥር ስለምታደርጓቸውና ምናልባት ለማንም በፍጹም የማትነግሯቸው ነገሮች ራሳችሁን አሳልፋችሁ አትሰጡም። በሉ እንጂ እነዚያ የምናደርጋቸው ነገሮች በጣም አስፈላጊዎች እንደሆኑ አምናለሁ። ከዚያ ወደ ኋላ ዞር ይል እና እዚህ ተቀምጬ ሁሉንም ለማንበብ ጊዜ የለኝም። እርሱ ግን እንዲህ ይላል፤ እውነት እላችኋለሁ ከእነዚህ አነስተኛ ከሆኑ ወንድሞቼ ለአንዱ ያደረጋችሁት፣ ለእኔ እንዳደረጋችሁት ነው ይላቸዋል። ሰዎችን የምናይበት መንገድ እግዚአብሔር በደንብ የሚመለከተው ይመስለኛል። ዛሬ ከዚህ ወጥታችሁ ቀሪ ሕይወታችሁን በእግዚአብሔር በመታመንና ጥሩ በማድረግ ብታሳልፉ፣ ማዳንን ለማግኘት አይደለም። መልካምን ነገር የምናደርገው ከእግዚአብሔር ዘንድ ምንም ለማግኘት አይደለም። መልካምን የምናደርገው እርሱ ባደረገልን ነገር ምክንያት ነው። በእግዚአብሔር ፊት ፈገግታ ማየት ከፈለጋችሁ በሌላ ሰው ፊት ላይ ፈገግታን ፍጠሩ። በጎችና ፍየሎች በተፈጥሯቸው በጣም የተለያዩ ናቸው። ፍየሎች ብለዎች ናቸው፣ በጎች ደግሞ የዋሆች ናቸው። ሁልጊዜ የምናገረው ነገር ቢኖር በትንሹ የሚደሰቱ ሰራተኞችን እወዳለሁ። ሁልጊዜ በቡድኑ ውስጥ ለመቆየት የሆነ ሌላ ነገር የማይፈልጉና የማይጠይቁ ሰዎች ጎበዝ። ነገር ግን መጥፎ አመለካከት ካለው ሰው ይልቅ ያን ያህል ችሎታ የሌለውና ጥሩ ልብ ያለው ሰው ቢኖረኝ እመርጣለሁ። አሜን። እና እግዚአብሔር ተመሳሳይ ስሜት እንደሚሰማው እምናለሁ። እንደዚህ እናስቀምጠው። ፍየሎች ግትር ናቸው። ሕይወታቸውን በሙሉ እየተዋጉ ያሳልፋሉ። ምንጊዜም ከሆነ ነገር ጋር መጋጨት ትችላላችሁ። ፍየሎች ግን ግን ግን ግን ግን ይላሉ እና በጎች ባባባሃ ይላሉ። ዛሬ ራሳችንን የምንሰጥበት ውሳኔ ብንወስድ እና ብዙ መልካም ስራዎችን ብንሰራ እንዴት ነው ከእግዚአብሔር የሆነ ነገር ለማግኘት አይደለም። ሊሰጠን የሚችለውን ሁሉ አስቀድሞ ሰጥቶናል። መስጠት አያስፈልገውም። የማደርገውን የማደርገው እግዚአብሔር አንድ ነገር መልሶ እንዲሰጠኝ አይደለም እና እንድሰራ የጠየቀኝ አንድ ነገር ሌሎች ሰዎችን መንከባከብ ነው፣ በተለይ የተጎዱ ሰዎችን። አሜን። አባቴ ሆይ፣ እኔ ራሴን ጨምሮ በላቀ መንገድ በፍቅር እንድንመላለስ እዚህ ላለ ሁሉ ጸልያለሁ እና አብዛኛው ዓለም የማያስጨንቀው ነገር በጣም እንዲያስጨንቀን እጸልያለሁ። ምናልባት ለእኛ የማይስበንን ሰው ማዳመጥ ጊዜ መውሰድ፣ ለማንፈልገው ሰው ጊዜ መውሰድ እንድንችል። አባት ሆይ ከራሳችን ፈቃድ ይልቅ ያንተን መመሪያና አመራር እንድንከተል እጸልያለሁ፣ በኢየሱስ ስም እጠይቃለሁ። ሕይወታችሁን በጭራሽ ለእግዚአብሔር አሳልፋችሁ ሰጥታችሁ የማታውቁ ከሆነ ዛሬ ክርስቶስን መቀበል ከፈለጋችሁ የክርስቶስ ተከታይ መሆን እፈልጋለሁ ካላችሁ፣ ከእናንተ ጋር መጸለይ እንፈልጋለን። መደረግ ያለበትን ሁሉ እግዚአብሔር አስቀድሞ አድርጓል። ዛሬ ማድረግ ያለባችሁ ነገር ቢኖር መቀበል ብቻ ነው። ከመቀበል በስተቀር ምንም ነገር ማድረግ አያስፈልጋችሁም። እናንተ ግን እኔ ኃጢአተኛ ነኝ ትላላችሁ። በህይወታችሁ ውስጥ ያለ እግዚአብሔር ራሳችሁን ፈጽሞ መለወጥ አትችሉ። እግዚአብሔርን ለመቀበል እናንተ መለወጥ እንዳለባችሁ በማሰብ ለመለወጥ በመሞከር አትጠብቁ። እሱ ዛሬ ባላችሁበት ሁኔታ ሊወስዳችሁ ይፈልጋል። አሜን። አሁን እባካችሁን አዳምጡ እና ብዙ እንቅስቃሴ አይኑር። እዚህ የአንድ ሰው ነፍስ ለጥቂት ደቂቃዎች በመቆየታችሁ ላይ ተወሰነ ሊሆን ይችላል። ክርስቶስን እንደ አዳኝ ፈጽሞ አልተቀበልኩም ነገር ግን ሕይወቴን አሳልፌ ልሰጥና እሱን ለመቀበል ዝግጁ ነኝ ካላችሁ አንድ ጊዜ እግዚአብሔርን እያገለገልኩ ነበር ነገር ግን ከእግዚአብሔር ተለይቼ በኃጢአት ወድቄ ነበር። ራሴን ለእግዚአብሔር ማደስ እፈልጋለሁ የምትሉ እዚህ ልትኖሩ ትችላላችሁ፣ እና እንዲህ ትላላችሁ፣ ጆይስ፣ እንደገና ተወልጄ አላውቅም። ወደ ቤተ ክርስቲያን ሄዳለሁ ግን እንደ ዳንኩ አላውቅም። እኔ ወደ ቤተ ክርስቲያን ከሚሄዱ አንዱ ነኝ፣ ነገር ግን ለማንም ብዙ እያደረግኩ ነው ለማለት አልችልም። ዛሬ እዚህ ካላችሁ ከእናንተ ጋር መጸለይ እፈልጋለሁ። እጃችሁን እንድታወጡና የት እንዳላችሁ እንዳየው ፍቀዱልኝ። እንደዚህ ብቻ እንድታወጡ አልፈልግም። እዚህ እስቲ እናያችሁ። እሺ፣ አሁን ብዙ እጆች አይቻለሁ። ልጠይቃችሁ፣ ከልባችሁ ከሆነ ባላችሁበት ቦታ እንድትቆሙ ጠይቃችኋለሁ። ወደፊት እንድትመጡ አላደርጋችሁም፣ ግን ዝም ብላችሁ ተነሱ። ማንም እንዳያየኝ አልፈልግም ትላላችሁ። ለምን አይሆንም? በሉ እንጂ ተነሱ። በጣም ጥሩ ኑ። ለኢየሱስ ቁሙ። አሜን። እዚህ አቋም ካልወሰዳችሁ መቼም እዚያ ወታችሁ ልትቆሙ አትችሉም። ደህና እንደ ቆማችሁ ቆዩ። ይህ ለእናንተ ጥሩ ነው። ምናልባት ትንሽ ከባድ ሊሆን ይችላል፣ ግን ለእናንተ በጣም ጥሩ ነው። በጣም ብዙ ሰዎች በላይኛው ቦታዎች ላይ አለው። አሁን ሁላችንም ይህንን ጸሎት ከነርሱ ጋር እንጸልይ። አባቴ ሆይ እወድሃለሁ። ኢየሱስ በአንተ ለኔ እንደ ሞትክ አምናለሁ! ለኔ የሚገባኝን ቅጣት አንተ ወስደሃል፣ ለኃጢአቴ ከፍለሃል። እና እኔ ኃጢአተኛ ነኝ። ለኃጢአቴ ይቅርታ ጠይቃለሁ። ስለ ኖርኩበት መንገድ አዝናለሁ፣ ግን መመለስ እፈልጋለሁ። ንስሐ እገባለሁ። አሁን በሕይወቴ ልከተልህ እፈልጋለሁ። ኢየሱስ ሆይ እንዳዳኝ እና ጌታዬ በልቤ ውስጥ እቀበልሃለሁ። የእኔ ጌታ ይቅርታ እንደ ተደረገልኝ አምናለሁ። እንደምትወደኝ አምናለሁ። በሕይወቴ ውስጥ የሚሠራ ሥራ እንዳላውቃለሁ፣ ግን እንደምታደርገው አምናለሁ። ራሴን ለአንተ አሳልፌ እሰጣለሁ። አሁን እንዳለሁ ውሰደኝ እና እንድሆን የምትፈልገውን አድርገኝ። አሁን እኔ እንደ ዳንኳ አምናለሁ። የእግዚአብሔር ልጅ ነኝ እና እግዚአብሔር ይወደኛል። አሜን በሉ። ለእግዚአብሔር ምስጋና ንስጥ።